በስማመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአብ ስማ ምኝ አብን ወላዴ ብዬ በወልድ ስማ ምኝ ወልድን ተወላዴ ብዬ በመንፈስ ቅዱስ ስማ ምኝ መንፈስ ቅዱስን ሠራፂ ብዬ አምኜ ምንም ላጠይቅ አካላት ሦስት ትብል በባህሪ በህሉና በመለኮት በመንግስት በስልጣን በአገዛዝ ይህን ዓለም ካለመኖር ወደ መኖር አምጥቶ በመፍጠር ኋላም ይህን ዓለም ከመኖር ወደ አለመኖር በማሳለፍ መዓልትና ሌሊትን በማመላለስ ክረምትና በጋም በማፈራረቅ ኃያሉን ድኩም ድኩሙን ኃያል ባለጤናውን ድዌ ድዌን ባለጤና በማድረግ በፈቃድ በመፈጠር በእግዚአብሔርነት በልቦና በቃል በስትንፋስ በአምላክነት አንድ አምላክ ብያመኝ ረዴት እግዚአብሔርን አጋዥ አድርጌ ይህን የመጥምቀ መለኮት ቅዱስ ዮሐንስን ገድል መጽሐፍ መጠርጎም ጀምራለሁ። የመጥምቀ መለኮት ቅዱስ ዮሐንስ በረከትና ጸሎት አማላጅነት የቃልኪዳኑ ሀብት በሀገራችን በኢትዮጵያ ላይና በህዝበክርስቲያኑ ላይ አድርጎ ይኖር ለዘላለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ በአመኜ የረቡዕ የመጥምቀው ዮሐንስ ገድልን ማንበብ መጻፍ ጀምራለሁ። እነሆ ካህንና ነቢይ፣ ድንግልና፣ ሰማዕት የመጥምቀ መለኮት ቅዱስ ዮሐንስን የገድሉን ዜና የቅድስናውንም ታላቅነት እንጽፋለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከት የአማላጅነቱም ቃል ኪዳን ከሀገራችን ከኢትዮጵያ ጋር እንዲሁም ከህዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። በዚያን ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ የዮርዳኖስ አውራጃ በመትሆን በይሁዳ ምድረ በዳ እየሰበከ ከበረሃ በመምህርነት እያስተማረ ግልጽ በግልጽ በሰው መካከል ወደ ዓለም መጣ ዮሐንስም ግልጽ በግልጽ በሰው ሁሉ ፊት ማስተማር መስበክ ጀመረ በቤተ መቅደስ በይሁዳ በኢየሩሳሌም በዮርዳኖስ አውራጃ ያሉ ሰዎች ሁሉ ትምህርቱን ለመማር ቃሉን ለመስማት ወደ መጥምቁ ዮሐንስ ይመጡ ነበር እርሱም ኃጢአታቸውን አምነው እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበር በዚያን ዘመን ንጉሥ ሄሮድስ የወንድሙን የፊልጶስን ሚስት ሄሮዲያዳን አግብቶ ነበር። ከዚህ በኋላ ፊልጶስ የዮሐንስን መምጣትና ማስተማር ማጥመቅ በሰማ ጊዜ ወንድሙ ሄሮድስ በሥልጣኑ ተመክቶ ያደረሰበትን በደል ሁሉ በእሱ ላይ የፈጸመውን ግፍ አስታውቆ ለዮሐንስ ነገረው። ፊልጶስም ዮሐንስን እንዲህ አለው፣ ሄሮድስ በራሱ ሥልጣን ሚስቴን ወሰደብኝ። ጌታዬ ሆይ፣ ስለዚህ መገፋቴና በደሌ እነግር ዘንድ ወደ አንተ መጥቻለሁ። እነሆ ስለ እውነት ሁሉ ታስተምራለህና በእኔና በእርሱ መካከል እውነቱን ፍረድልኝ አለው። ያን ጊዜ የመጥምቀ መለኮት ዮሐንስም ከአንድ ጊዜ ሁለት ሶስት ጊዜ ደቀ መዛሙርቶች ልኮ፣ ንጉሥ ሄሮድስም የወንድምህ የፊልጶስን ሚስት ማግባት አይገባህም፣ ፍትሃት በማለት መልክተኞች ላከበት። ንጉሥ ሄሮድስም እየተዘባበተ በዮሐንስ ላይ ያሾፈ፣ ይህን የሚለይ ሰው ማን ነው? እሱ ዮሐንስ የሚባለውስ ማን ነው? እያለ ነገሩን አልተቀበለውም። እርግም ሄሮዲያዳም የዮሐንስን መምጣትና በግልጽ ማስተማሩን በሰማች ጊዜ በጣም ተደሰተችና እነሆ ጠላታችን ግልጽ በግልጽ በፊታችን ተገኘለን። ከእንግዲህ በኋላ ለእኛ ሰውነት ላይ ክፉ ማድረግና መናገር አይቻለውም ብላ ለንጉሡ ሄሮድስ ነገረችው። ከእለታት አንድ ቀን ንጉሥ ሄሮድስና የተረገመች ሄሮዲያዳ አብረተኝተው ሳሉ ንጉሥ ሄሮድስ ሄሮዲያዳን እንዲህ አላት። እነሆ ከአንቺ አብልጭ የምወደው እንደሌለኝ የእስራኤል አምላክ ያውቃል። ታዲያ ምን ይሆናል? እነሆ ይህ ነብይ ይዘልፈናልና አላት። ይች የረከሰች ዘማ ለሄሮድስ እንዲህ ብላ መለሰችለት በዚህ ነገር አትዘናር፣ የልደትህን በዓል የምታከብርበት ቀን እንሆ ደርሷልና፣ ከበዓሉ መድረስን በፊት ዮሐንስን በሆነ ቤት ውስጥ ያስሩት ዘንድ ለወታደሮችህ ነግረህ እንዲታሰር አድርግ። በልደትህን በዓል ዕለት በመኳንቶች ፊት ልጄ መትታት ዘፍንልሃለች። አንተም የዮሐንስን አንገት ቆርጠህ በጻሕል ላይ አድርገህ ስጣት። ከዚህ በኋላ እኛም ከዘለፈው አርፈን የፈለግነውን ግልጽ በግልጽ ፈጽመን አብረን በተርላ በደስታ እንኖራለን አለችው። ዳግመኛ መጥምቀ መለኮት ቅዱስ ዮሐንስ ንጉሥ ሄሮድስም የወንድሙ የፊልጶስን ሚስት ይፈታት ዘንድ መልዕክተኛ ላከበት። ንጉሥ ሄሮድስም እየተዘባበተ ዮሐንስ የላከበትን ቃል አልተቀበለም። ዮሐንስም ሄሮድስ ምክሩን አለመቀበሉን ባየ ጊዜ በከተማው እየተመላለሰ ሄሮድስ ሆይ የወንድምህ የፊልጶስን ሚስት ማግባት አይገባህም፣ አንተም ወንድሟ ነህ፣ እሷ እህትህ ነች እያለ በሰው ሁሉ ፊት ያስተምር ዘልፎ ይገሰው ነበር። ይህች ሄሮድያዳም ንጉሥ ሄሮድስም እንዲህ አላቸው ከእኔ ጋር የፈለግከውን በግልጽ አደርግ ዘንድ ዮሐንስን የምንገልጽበት ነገር መክረን እስክናገኝ ድረስ ማንም ሳያውቅ በድብቅ ወንድምህ ፊልጶስን ግደለው። ሰው ሁሉ ለምን የወንድምህን ሚስት አገባህ ብለው በጠየቁ ጊዜ አንተም ወንድምህ ዘር ሳያሰርፍ ስለሞተ ነው ትላቸዋለህ። መጥምቁ ዮሐንስን የምንገልጽበትን መንገድ እስክናገኝ ድረስ በዚች ሀገር ውስጥ የሚናገርህ የለም። ንጉሥ ሄሮድስም የዘማ ፍቅር አስገድዶታልና ሳይውል ሳያድር ወንድሙ ፊልጶስን በድብቅ ገደለው። ከዚህ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ምስክርነት ሲፈጸም ዘንድ በግጽ አገባት። ዳግመኛም ሄሮዲያዳ ንጉሥ ሄሮድስን ዮሐንስን አሲዘህ በሆኔ ቤት ውስጥ እንዲታሰር አድርግ ብላ መከረችው። ሄሮዲያዳም ሄሮድስን ዮሐንስን ፈጥና የምንገልጽበት ነገር እስክናገኝ ድረስ በሆኒ ቤት ውስጥ ታስረው ዘንድ አትዘገይ አለችው። ሄሮድስም ሄሮዲያዳም እንዲህ አላት። ህዝቡ ዮሐንስ እንዳባታቸው ይፈሩታል፣ እንደ መምህራቸውም ያካሩታል። እኔንም ለምን አሰርከው ብለው ህዝቡ በጠላትነት በእኔ ላይ እንዳይነሱብኝ እና እንዳይጠሰጠሉኝ፣ ስለ እሱም በጣም በጣም እፈራለሁ። ለምን አሰርኩ ያለብኝስ እንደሆነ ምን መልስላቸው? አላት። ይህች የተረገመች የሮዲያዳ እንዲህ ብላ ምክር ያቀረበችለት ስለ እርሱ፣ ህዝቡ ወደ አንተ ቀርበው በጠዩ ጊዜ እኔ በፈቃዴ አላሰርኩትም ጥፋት ስላገኘበት የበላዩ ንጉስ ቄሳር በሆነ ቤት ውስጥ እንዳሰረው ትዛዝ ስለደረሰኝ ነው ያሰርኩትላቸዋል፣ አለችው። የዘማ ምክርም ስላስደሰተው ያን ጊዜ ንጉሱ ሄሮድስ የሚገልጽበትን መንገድ እስከሚያገኝ ድረስ ጭፍሮች ሁልኩ መጥምቀ መለኮት ዮሐንስን አስይዞ በሆኔ ቤት ውስጥ አሰረው። ሄሮዲያዳም የሆኔ ቤት ኃላፊውን ነፍሱ ከስጋ እስከምትለየው ድረስ እንዲያሰቃየውና ዮሐንስን እንዲያስጨንቀው አዘዘችው። ንጉሥ ሄሮድስ የሚልደቱም የበዓል ዕለት የሚያከብርበት ቀን በደረሰ ጊዜ ይህችውም የዘመን መለወጫ የበዓላት ሁሉ መጀመሪያ መስከረም ሁለት ቀን ነበረች። የመጥምቀ መለኮት ቅዱስ ዮሐንስን ሞት በቄሳሩ ንጉሥ ምክንያት አድርገው ከዘመን መለወጫ ጋር ተባበረ። አሕዛብ የተወለዱበትን ዕለት ያከብራሉ። በዚች ዕለት ተወለድን ከዚህ ማድረግ ደረሰን ብለው ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ወጣንበት ቀን ነው ብለው ያከብሩ ነበርና ንጉሥ ሄሮድስም የልደቱን በዓል ያከብሩለት ዘንድ መኳንንቱን፣ መሳፍንቱን፣ ወይዛዝርቱን፣ የአገሩን ሰው ሁሉ ሰበሰበና ወደ ቤተ መንግስቱ አመጣቸው። ንጉሥ የሄሪር ስም የልደቱን በዓል ዕለት አሳምረው በተርላ በደስታ ያከብሩለት ዘንድ አዘዛቸው። እሱም ለመኳንንቱ፣ ለመሳፍንቱ፣ ለአገሩ ሰዎች ሁሉ ታላቅ ግብዣ አደረገላቸው። ይህች የረከሰች የሮዳያዳም በመኳንንቶቹ ፊትና በሕዝቡ ሁሉ ፊት ደርሳ ታስደስተው ዘንድ ና ትዘፍንለት ዘንድ ልጇን ሸልማ ጌጠኛ ልብስ አልብሳት ሽቱ ቀብታት ወደ ንጉሱ ላከቻት። የሮዲያዳያም ልጅ በመኳንንቱና በህዝቡ ሁሉ ፊት ንጉሥ ሄሮድስን በዘፈኗ በጣም አድርጋ ደስ አሰኘችው። ንጉሱም ከቃሏ ማማር የተነሳ በጣም ደስ ተሰኘ። ምን አይነት ሀብት ልስጥሽ? እነሆ የፈለግሽውን ነገር ለምኝኝ፣ ምን እንደምሰጥሽም ንገርኝ። ለመንግስቴ እኩሌታ ቢሆን እሰጥሻለሁ አላት። መጀመሪያውኑ እናቷ ወደ ንጉሱ በላከቻት ጊዜ ንጉሱ ምን ልስጥሽ ያለሽ እንደሆነ ወደ እኔ ተመልሰሽ ለእኔ ንገርኝ፣ የሚሰጥሽን እኔ እነግርሻለሁ ብላት ነበር ለማስፈቀድ ንጉሱ ያላትን ትነግራት ዘንድ ወደ እናቷ ተመልሳ ሄደች። ንጉሱ የፈለግሽውን ሁሉ ለምኘኝ የመንግስቴን እኩሌታ ቢሆን እሰጥሻለሁ ብሎ በመሀላ ቃል ትገባልኝ ምን ይሰጣይ ዘንድ ለምነው አለቻት። ሄሮዳ ያዳም ልጇ እንዲህ ያለቻት እኔ እናትሽ የንጉስ ሚስቶኜ ንግስት ስሆን፣ አንቺ የንግስት ልጅ ስትሆኝ እንኳን የመንግስት እኩሌታ ሙሉውን መንግስት ማን ይነሳናል? ንጉሱ አልከዳሽም ለምኘኝ፣ እኔም የለመንሽኝን ሁሉ ይሰጥሻለሁ ብሎ ቃል ትገባለሽ የመጥምቀ መለኮት ዮሐንስን አንገት አስቆርጠህ በወጭት ላይ አድርገህ ስጣይ በይው፣ ሌላም የምንፈልገው ነገር የለም ብላ ልጇን ወደ ንጉሱ ላከቻት። ዳግመኛም ይህች የተረገመች ወደ ንጉሱ ሄዳ ከፊቱ ቆማ ዘፈነችለት። ንጉሱንም ዘፈኗ ከአለባበሷ ጋር አስደሰተው፣ መልካምም ሆነበት። እርሷም ወደ ንጉሱ ተመልሳ የመጥምቀ መለኮት ዮሐንስን አንገት በሰይፍ አስቆርጦ በሳህን አድርጎ ይሰጣት ዘንድ ለመነችው። ንጉሱ ሄሮድስም ይህን ልመና ካፏ በሰማ ጊዜ የፈለግሽውን እሰጥሻለሁ ብሎ በዙ ፊት ስለማለ ለሰው ምሳል አዘነ ተከዘ። ሐዘኑም ስለ ዮሐንስ መሞት አይደለም ህዝቡን ስለመፍራቱና ምሎ ከዳ እንዳይባል ነው እንጂ፣ ህዝቡ ዮሐንስን እንደ ነቢይ መለከቱት ነበርና። ሐዘኑም ስለ ዮሐንስ መጥምቅ አይደለም። ሐዘኑ ስለ ዮሐንስ ቢሆን ኑሮ መጀመሪያውኑ በወኅኒ ቤት እንዲታሰር ባላደረገውም ነበርና። የሄሮድ ሰውነት ከባህር መካከል እንዳለች መርከብ ስለ ዮሐንስ መጥምቅ ከህዝብ ፍርሃት የተነሳ በፍርሃት ማዕበል የተማታ ሆነ። ይህች ጉስቋላ የዮሐንስን ራስ ከምትለምን በዚህ ዓለም የሚገኙትን ሌሎችን እድል ፈንታ ገንዘቦችን ብትለምን ይሻላት ነበር። አንቺ የረከሽ የጎሰቆልሽ ነው፣ የሰይጣን የግብር ልጅ፣ የክፋት ሁሉ ወላጅ ምንጭ፣ የሄሮዲያዳ ልጅ ስንት ወርቅና ብር በቤተ መንግስት ወርቅና ብርና ለመንሽም፣ የመጥመቀ መለኮት ቅዱስ ዮሐንስን ንራ ፈለግሽ። ስለ ክፋትሽም ለመንሽ እንጂ አንቺ የተረገምሽ፣ በፈጣሪው ላይ እጁ ጭኖ ያጠምቀውን የጥምቀት ጀማሪ፣ የቤተ ክርስቲያን መመኪያ የሆነውን የመጥምቀ መለኮት ቅዱስ ዮሐንስ ንራ ወርቅ ብር እንቁ በለመንሽ በተሻለሽ ነበር። አንቺ የተረገምሽ የክፋት ሁሉ እናትና አብድናት ወርቅና ብርን መቼ ለመንሽ? የዮሐንስን አንገት ለመንሽ እንጂ ከዮሐንስ አንገትስ ሌሎች ሀብት ንብረት በተሻለሽ ነበር። አንቺ የተረገምሽ ከወርቅ ከብር ከንቁ የሚበልጠውን የመጥምቀ መለኮት ዮሐንስን አንገት ለመንሽ። የሄሮድ ሰውነት ነፋስ የገለባ ብጣት እንደተነሳ በባህር መካከል እንዳለሽ መርከብ ሆነ። የሴት የፍቅር ፍትወት በላዩ ላይ በጸናችበት ጊዜ አስቀድሞ ማለላት ከዚህ በኋላ ቃሏን ላለመካ ቃሏን ላለመካት ንጉሥ ሄሮድስ የዮሐንስን አንገት ቆርጠው በወጪት አድርገው ለሄሮዲያዳ ልጅ እንዲሰጧት ወደ ወህኒ ቤት ሰይፍ የያዙትን ሰዎች ወታደሮችን ላካቸው። ከእንግዲህ በኋላ ወንድሞቼ ሆይ ይህን ንጉሥ ቁርና አስቡት። ከመሐል ላም የተነሳ ፍሩ፣ ወንድሞቼ እህቶቼ ሆይ ከመሀል ላይ የተነሳ መፍራት ይገባችኋል። የለመንሽውን ሁሉ ሰጥሻለሁ ብሎ ስለ ማለ ንጉሥ ሄሮድስ የዮሐንስን አንገት እንድትቆረጥ አደረገ። ጌታችን ኢየሱስ ክርስቶስም በቅዱስ ወንጌል ሲያስተምር ፈጽማችሁ አትማሉ ብሏል። ከዚህ በኋላ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወህኒ ቤት ሄዱ። መጥምቀ መለኮት ዮሐንስም የሄሮድስ ጭፍሮች ሊገርሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። ወንድሞቼና እህቶቼ ሆይ የቅዱስ ዮሐንስን አንገት ለመቁረጥ ስታ የደፈረች እጅ እንደምን ያለች ነች? የሰባኪ ወንጌል የዮሐንስን አንገት ለመቁረጥ ታዘዘች እጅ እንደምን የሆነች ነች? በመጥምቀ መለኮት ዮሐንስ አንገት ላይ አርፋ የቆረጠች ሰይፍስ ምን ትደንቅ! ሰውን የሚሰብሩ አንበሶች፣ ሰውን ሁሉ የሚወጡ ዘንዶች የሚፈሩትን ይህን የበረሃ አራዊቶች ሁሉ ከጉሮ በታች ወድቀው የሚሰግዱለትን ሳሮች፣ የበረሃ እንጨቶች በጠለ ጸሎቱ ለምለማ የሚያብቡትን የመጥምቀ መለኮት ቅዱስ ዮሐንስን አንገት ትቆርጥ ዘንድ የደፈረች እጅ እንደምን ያለች ትሆን ሳትፈራ ሳትንቀጠቀጥ የመጥምቀ መለኮት ቅዱስ ዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ትጸና፣ እንደምን ስትጨክን? ይህንን ነብሮች፣ የበረሃ አራዊቶች በጠቅላላ አንገታቸውን ዘንበል አድርገው በጆሯቸው ቃሉን የሚሰሙትን የመጥምቀ መለኮት ቅዱስ ዮሐንስን አንገት እንድትቆርጥ ያዘዘች አንደበት እንዴት የጨከነች ትሆን? አንበሶችና ዘንዶች እባቦችና ኩርፋፍት ሁሉ ፈርተው ተንቀጥቅጠው እርሱን የሚሸሹትን የመጥምቀ መለኮት ቅዱስ ዮሐንስን አንገት የቆረጠችው ሰይፍ እንዴት ያለች ትሆን? ይህንን የአምላክ ብርሃን ከእርሱ የሚወጣውን ይህንን አንገት ሳትፈራ ሳትንቀጠቀጥ የቆረጠች እጅ እንደምን የደፈረች ናት። የንጉሱን ቃል እንዳያቃልሉ ጭፍሮቹ የመጥምቀ መለኮት ቅዱስ ዮሐንስ አንገት ስለ መሐላው ቆረጡት። በመሐላ ምክንያት ባይሆን ኖሮ ሄሮስ መጥምቀ መለኮት ቅዱስ ዮሐንስን ባላስገደለው ነበር። ስለዚህ እናንተም ከመሐላ የተነሳ መፍራት ይገባችኋል፣ ፈጽማችሁም መማል የለባችሁም። ንጉሥ ሄሮድስም በሐሰት ምሎ መጥምቀ መለኮት ቅዱስ ዮሐንስን ካስገደለው በኋላ በተቀመጡት ሰዎች መካከል ተቀምጣ ስትዋሽ ሰውነቱ እንዳግመኛ አላያትም። የመሐላውን መጨረሻ ጥፋትና ሐሳር መከራ ሆነ እንጂ። ሄሮድስም ስለ መሐላው የዮሐንስን ራስ እንዲቆርጡ ጭፍሮቹን ላከ። ጭፍሮቹም የዮሐንስን አንገት ቆረጡ። ጭፍሮቹም የመጥምቀ መለኮት የዮሐንስን አንገት ከቆረጡ በኋላ በወጭት አድርገው ወስደው ለሄሮድስ ሰጡት። ሄሮድስም በተረገመች ዘማ ፍቅር በሰከረ ጊዜ ጭፍሮቹን ልኩ የመጥምቀ መለኮት ቅዱስ ዮሐንስን አንገት አስቆረጠ። የመጥምቀ መለኮት ቅዱስ ዮሐንስን ማንገት በተቆረጠ ጊዜ ደም ከሱ አልነጠበም። ፈጽሞ ወይንም ጠጅም ምንም ምን አይጠጣም ነበር እና የሄሮድስም ጭፎች በእራት መብያ ሳህን የመጥምቀ መለኮት ቅዱስ ዮሐንስን ራስ ይዘው ሲሄዱ፣ ሄሮድስ የወንድምህ የፊልጶስ ሚስት አገባዝ እንዳይገባህም እያለች ትጮህ ነበር። የመጥምቀ መለኮት ቅዱስ ዮሐንስን አንገት በሳህኑ ላይ ተቀምጣ እንዲህ ያለች በመኳንንቱ ፊት ዘልፎ ነበር፣ ሄሮድስ የወንድምህ የፊልጶስ ሚስት መቀማት አይገባህም። አንተም ለእርሷ ወንድሟ ነህ፣ እሷም ለአንተ በዝሙት ረግረግ በበደል ኃጢአት የተለሰነና የተደፈነ ንጉሱ ሄሮድስ ይህን ጉስቁልና አደረገ። እነሆ በኃጢአት ጭቃ በዝሙት ሞራ በተረገመችው ዘማ ፍቅር ልቦናውን መድርጎ የለሰ ነው። ንጉሥ ሄሮድስ የመጥምቀ መለኮ ቅዱስ ዮሐንስን ራስ ራቱን በሚበላበት ወጨት ውስጥ ተቀምጣ ሕያዊቱን አያየ። በዘማ ፍቅር ስለሰከረ ልቦናው በኃጢአት ደርቆ ፍጹም ከእውነት ተለየ። የዮሐንስ ራስ ከተቆረጠች በኋላ ሕያዊት ሆና ሄሮድስ ሆይ የወንድም ሚስት መቀማት አይገባህም እያለች። ጭፍሮቹ የዮሐንስን አንጋ ቆርጠው በወጭት አድርገው ለንጉሥ ሄሮድስ ወጥተው ሰጡት። የአምላክ ብርሃን የተሳለበት የመጥምቀ መለኮት ቅዱስ ዮሐንስን አንገት የቆረጠች እጅ ምንኛ የጨከነች ትሆን? ተቆርጣ መሬት ላይ ከወደቀች በኋላ ሕያዊት ለሆነች ለዮሐንስ መጥመቅ ራስ በአንክሩ እጹብ ድንቅ መባል ይገባታል። ሄሮድስ ሆይ ያደረከው ክፋትና ጥፋት አልበቃህምን? እራስ ብቻዋን ስታስተምር ስትናገር እያየህ ስለምን አልደነቀጥክም? አልፈራህም? ስለምን ስለ ክፋትህ አላለቀስክም? ንጉሥ ሄሮድስ የመጥምቀ መለኮት ቅዱስ ዮሐንስን ራስ በወጥ ማውጫ ሳህን አድርጎ ለሄሮድያዳ ልጅ ሰጣት። ከዚህ በኋላ የሄሮድያዳ ልጅ የዮሐንስን ራስ ከንጉሥ በውጨት ተቀብለ ወስዳ ለእናቷ ሰጠቻት። ልጅቷም ይዛት ስትሄድ የዮሐንስ ራስ ሄሮድስ የወንድምህን ሚስት ታገባት ዘንድ አይገባም ትል ነበር። በወጥ ማውጫ ሳህን ውስጥ ተቀምጣ ንጉሥ ንግሥት የምትዘርፍ የመጥምቀ መለኮት ቅዱስ ዮሐንስ ራስ ምን ትደንቅ፣ ምን ስትረግ? ኦ ወዮ! ታላቅ አንክሮ ይገባታል። የሄሮድስ ልቦና በዘማ ፍቅር ተነድፋ፣ አእምሮ ባህትያት ለል ሰልጥና፣ እንደ ድንጋይ የደረቀች የሄሮድስ ነፍስ ምንኛ የረከሰች ነች። ለመሆኑ የቤተ ልሔም ሕፃናት ያስፈጀው የአንተ ግብር አባሪ ሆነው የተረገመው የሄሮድስ በደል አለቃ ብሎ አንተም ኑሮው በበረሃ ውስጥ የሆነውን የመጥምቀ መለኮት ቅዱስ ዮሐንስን አንገት እንዲቆርጡ አዘዝክ። አንተ የቤተልሔም ሕፃናት ያስፈጀህ ከእናቶቻቸው እጅ በግድ አስነጥቀ ሕፃናትን በፈጀህ ጊዜ ከእናቶቻቸው ልቅሶና ሐዘን የተነሳ እንዴት አልፈራህም? ልቡ ነሐስ ስለምን አራራም የሚጠባቶ ከእናቶቻቸው ጡት ከፈሰሰው ወተት ምድር ነጭ እስክትሆን ድረስ ስለምን መራራትን አጣህ። ሄሮድሶ፣ እስኪ አስረዳኝ። ምን አይነት ስካር አዙሮ ጣለህ? እንዴት ስ ያለውስ የጥጋብ ሞራ ልብህን ጠቅልሎ ሸፈነው? በአንደበታቸው ተናግረው ያላስቀየሙትን በእጃቸው ቀምተው ያላሳዘኑትን? ንጹሕ ሕፃናትን ያለበደላቸው አስገደርክ። ሄሮድስ ወይ እነሆ የልብን ጭካኔ እናደንቃለን። ከንጹሐኑ ህፃናት ደማቸው ሲፈስ እንዴት አታለቅስም? የተረገምክ ሄሮድስ ወይ ንጹሐን ሕፃናትን እያየህ እየተመለከት ያለ ነውር ያለ ነቀፋ ገደልካቸው። ሄሮድስ ወይ ከንጹሐን ሕፃናት ከፈሰሰው ደም ጋር ምድር ቀይ እስከምትሆን ድረስክ ልቦና ስለምን መራራ ተናጣች? ከእናቶቻቸው ውስጥ መራራ ልቅሶ የተነሳስ በህሊና ውስጥ ስለምን ፈጽሞ መራራ ተናጣ? ስለምንስ ፈጽሞ ጨካንክ? ንጉሥ፣ ሄሮድስ ወይ የአንተ ግብረ አበር ሄሮድስ በህፃናቱ ላይ የፈጸመው መከራና ግድያ በእናቶቻቸው ላይም ያደረሰው ሐዘንና ልቅሶ ስላልበቃ አንተም የቤተ ክርስቲያንን መመኪያ የሆነውን ይህ ዮሐንስን አንገት አስቆረጥክ። አንቺ የተረገምሽ ዘማ ከራስ ጸጉሯ እንዲቷ እንኳን መውደቅ የማይገባውን የጻድቅ የቅዱስ ዮሐንስን አንገት አስቆረጥሽ። አንቺ የተረገም ሄሮድያዳ መክናን መክናኑራ ካረጀች በኋላ ያገኘችውን ከእርጉም ሄሮድስ ፊት አሸሽታው በበረሃ ውስጥ ያሳደገችውን የክብር ቴልሳቤጥ ልጅ አስገደልሽ። በኃጢአት መሰላችሁ ሄሮድስ በቤተልሔም እልፍ ከ14 ህፃናትን አስፈጅ፣ አንተም የተረገም ከቤተ ክርስቲያን መመኪያ የሆነው ጌታውን ያጠመቀው የዘካርያስ ልጅ ሰባኪ ወንጌል ዮሐንስን ገደልክ። ወዮላችሁ ወዮት አለባችሁ ለሶስታችሁ። እግዚአብሔር አምላካችሁ በምን አይነት ነገር እንዴት ብትለምኑት በደላችሁ ይቅርላችሁ ይሆን? ህፃናትን ያስጨረስክ ሄሮድስ የመጥምቀ መለኮት ዮሐንስን አንገት ያስቆረጥከው ንጉሥ ሆይ ልጅ ልጅሽን ሸልማሽ ለዘፈን ወደ ሄሮድስ ፊት የላክሽ ሄሮድያዳ ሆይ የፈጠራችሁ አምላካችሁ በምን አይነት ንስሐ ኃጢአታችሁን የተውላችሁ ይሆን? ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻርቃሉ እነሆ እንዲህ አለ፣ በዝማ ፍቅር ደንድኖ በኃጢአት ሞራ ልቡን ለመረገ ሄሮድስ ለነገሰባት ሀገር ወዮላት ወዮት አለባት ከእሱ በኋላ ተቀብሎ ለሚነግስባት ንጉሥም የጻድቅ ደም ስለፈሰሰባት ወዮላት ወዮት አለባት በማለት ተናግሯልና እናንተ የተረገማችሁ ክፉዎች አይሁድ ኢሳያስን በመጋዝ ሰንጥቃችሁ ኤርምያስን አስራችሁ ከጉርጓድ ውስጥ ጨመራችሁ፣ ሌሎች ነቢያትን በድንጋይ ወግራችሁ፣ እልፍ ከአስራ አራት ሺህ ህፃናትን በሰይፍ ቆርጣችሁ፣ ዘካርያስንም በቤተ መቅደስና በቃ ቤት መካከል በሰይፍ ገደላችሁ። የተረገማችሁ ክፉዎች የሆናችሁ ሄሮድስና ሄሮድያዳ ሆይ የዮሐንስን አንገት አስቆርጣችሁ፣ ሄሮድስ ሆይ እንዳንተው የሆኑ ክፉዎች አይሁድ ጌታችንም በስጋ ለመግደል ደፈሩ። ክፉዎች አይሁድና ሄሮድስ ሆይ ይህ ሁሉ በደላችሁ አልበቃችሁም ብሉ ጌታችን ኢየሱስ ክርስቶስንም በመልዕልተ መስቀል ላይ ሰቅላችሁ ገደላችሁት። እናንተ ግን ይህን ሁሉ ስለ ክፋታችሁ ብታደርጉት በጌታችን ሞት እነሆ ነፍሳት ከሲኦል ሰዓት ውስጥ ወጡ። መጥምቀ መለኮት ቅዱስ ዮሐንስም በሞቱ ከፈጣሪ ቃል ኪዳን ስለተቀበለ ለእኛ ለኃጢአተኞች ሁሉ ለባሕረ ሲኦል መሸጋገር ያድርግልና የብርሃን መርከብ ሆነን። ለምዕመናን መልካም ነገር ያመጣሽ ክፉ ስራ ሆይ ሄሮድስና ሄሮድያዳን ቀሰብሻቸው፣ በእግዚአብሔር ማ አትቀጣሻቸው አጠፋሻቸው ከገጸ ምድር ማስቀረሻቸው፣ ፈጽመሽ አራቅሻቸው። ወንድሞች እህቶች፣ ወይ አለልክ መብላትና መጠጣ ካለበት ቦታ እግዚአብሔርን መበደልና ማስቀየም ማስቆጣት ይገኝበታል። አባቶችና ወንድሞቼ ወዳጆቼ ሆይ ይህንን አፍረትና ጉስቁልና ስሙ፣ ተመልከቱ። ዘፈንና ጨዋታ ተጠምደው ያገለገሉትን ይገዛልና፣ ስካር ከሚገኝበት ቦታ አጋንንትና ኃጢአት ከዚያ ቦታ አለ። ስካርና ዘፈን ከሚገኝበት ቦታ የእግዚአብሔር መቅሰፍት የፈጣሪያችን ቁጣ የአምላካችን በቀል ይፈጸምበታልና እናንተ ሕዝበ ክርስቲያን ሆይ ከስካርና ዘፈን ከዝሙት መራቅ ይገባችኋል። መጥምቀ መለኮት ቅዱስ ዮሐንስን ያስገደለው ዘፈን ስካር፣ የዘማ ፍቅር መሆኑን እናንተም ልብ በማለት መገንዘብ አለባችሁ። ሄሮድስም እሷን ስላገባት ስለ ወንድሙ ስለ ፊልጶስ ሚስት ስለ ሄሮዳያዳ አገልጋይ ጭፍሮች ሁሉ ልኮ ዮሐንስን አስይዞ በጨለማ ቤት ውስጥ አስሮት ነበር። እነሆ መጥምቀ መለኮት ዮሐንስም ሄሮድስ ወይ የወንድምህ ፊልጶስ ሚስት ማግባት አይገባም ብሎ ዘለፈው። ሄሮዲያዳም ዮሐንስን ተቀየመው ታስገድለው ዘንድ ወደደች። ስለዚህም ንጉሥ ሄሮድስ በሆነ ቤት ውስጥ አሰረው። ጌታችን መድኃኒታችን ኢየሱስ ክርስቶስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ሀገሮቻቸው ሄደ። መጥምቀ መለኮት ዮሐንስም ጌታችን ኢየሱስ ያደረገውን ተአምር በእስር ቤት ውስጥ ሳለ ሰምቶ ከደቀ መዛሙርቱን ሁለቱን ወደ እርሱ ላከ። የምትመጣው አንተ ነህን ወይስ ተስፋ የምናደርገው ሊላላ አለው ጌታችን መድኃኒታችን የሱስ መልሶ ሄዳችሁ ያያችሁትና የሰማችሁትን ለዮሐንስ ንገሩት አላቸው። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ድሆችም ይማራሉ። ለዮሐንስ እኔን የማይጠራጠር ምስጉን ነው በሉት አላቸው። በዮሐንስ መልክተኞች የዮሐንስ መልክተኞች ከሄዱ በኋላ ጌታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ዮሐንስ ለሕዝቡ እንዲህ ይላቸው ጀመር። ወደ ምድረ በዳምን ልታይ ወጥታችኋል ከነፋስ የተነሳ የሚወዛወዘን ሸምበቆ ነውን? ምን ልታዩ ወጣችኋል? በቀጭን ሸማ ያጌጡ ሰው ነውን? እነሆ ቀጭን ሸማ የሚለብሱትስ በነገስታቶቹ ቤት አሉላችሁ። ምን ልታዩ ወጣችኋል? ነቢይ ነውን? አወሱ ዮሐንስ ከነቢያት እጅግ በእውነት ፈጽሞ ይበልጣል እላችኋለሁ። ስለ እርሱ እነሆ እኔ በፊትህ መንገድህን የሚጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና እውነት እውነት እላችኋለሁ፣ ሴቶች ከወለዷቸው ከዮሐንስ መጥምቅ የሚበልጥ አልተነሳም። በመንግስተ ሰማያት ግን በስጋው ልደት የሚያንሰው ፈጣሪ ጌታው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከዛሬ ዛሬ መንግስተ ሰማያት ትገፋለች፣ የተገፉትም ሁሉ ይነጣጥቋታል። ኦሪትና ነቢያት እስከ መጥምቁ ዮሐንስ ድረስ ተናግረዋልና ልትቀበሉት ውስጥ ወዱ እንደሆነስ ይመጣ ያለው ይመጣ ዘንድ ያለው ኤልያስ ይህ ነው። ጆሮ ያለው መስማትን ይስማ። የዚችን ትውልድ ሰዎች በማን እመስላቸዋለሁ? በገበያ ተቀምጠው ጓደኞቻቸውን የሚጠሩ ልጆችን ይመስላሉ። የዘፈን ዜማ ቀነቀን ላችሁ አልዘፈናችሁም፣ ሙሻ ወጣን ላችሁ አላለቀሳችሁም የሚሏቸውን ይመስላሉ። መጥምቁ ዮሐንስ ሳይበላ ሳይጠጣ ነው መጥቷልና፣ የማያስበላና የማያስጠጣ ጋኔን አለበት አሉት። ወልደ እጓለ መህያው ክርስቶስም እየበላ እየጠጣ ይመጣ፣ እነሆ የሚበላና የሚጠጣ የኃጢአተኞች ወዳጅ አሉት። ጥበብ እውቀት ከልጆቿና ከሥራው የተነሳ ከበረች። መጥምቁ ዮሐንስ በወህኒ ቤት ውስጥ ታስሮ ሳለ ጌታችን ኢየሱስ ክርስቶስ ስለ ዮሐንስ ታላቅነት ይህን አስተማረ። ንጉሥ ሄሮድስ የተወለደበትን ቀን በዓል የሚያከብርበት ዕለት ደርሳ ስለነበር መኳንንቱን፣ አለቆቹን፣ መሳፍንቱን፣ ሹማምንቱን በገሊላ ሀገር ያሉትን ታላላቅ ሰዎች ከግብር አግብቶ አበላ። የሄሮድያዳ ልጅ ከቤተ መንግስቱ ውስጥ ገብታ ዘፈነችለትና ሄሮድስን ደስ አሰኘችው። ከእርሱ ጋር ተቀምጠው የነበሩትንም ሰዎች ደስ አሰኘቻቸው። ንጉሥ ሄሮድስም የሄሮድያዳን ልጅ እንዲህ አላት፣ የምትሹ ለምኝ እሰጥሻለሁ፣ እስከ መንግስቱ እኩሌታ ድረስም ቢሆን። የለመነችው የሚሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን አለላት። ልጅቷም ወታ እናቷን፣ እነሆ ንጉሱ የምትሹ ለምኝ የመንግስቴን እኩሌታ ድረስ እሰጥሻለሁ አለኝ፣ ምን ልለምነው አለቻት። እናቷም የመጥምቁ ዮሐንስን ራስ ነው፣ ሌላ አይደለም አለቻት። ያን ጊዜም በችኮላ እየሮጠች ወደ ንጉሱ ገብታ የመጥምቀ መለኮት ቅዱስ ዮሐንስን ራስ በወጭት አሁን በፍጥነት እንድሰጠኝ ይሻሉ ብላ ለመነችው። ንጉሱም ስለ መሐላው አብረውት ስለነበሩት አዘነ። ነገር ግን እምቢ ሊላት አልወደደም። ያን ጊዜም ንጉሥ ሄሮድስ የዮሐንስን አንገት ቆርጠው ራሱን በወጭት እንዲያመጡ የጭፍሮቹን ባለ ወጎችን አዞ ላካቸው። ጭፍሮቹም ሄደው የመጥምቀ መለኮት ቅዱስ ዮሐንስን አንገት በግዞት ቤት ቆርጠው ራሱን በወጭት አመጡና ለንጉሱ ሰጡት። እሱም ለተረገመችው ልጅ ሰጣት። የተረገመችውም ልጅ ወስዳ ለእናቷ ሰጠቻት። የሄሮድስም ጭፍሮች የወደቀውን በድኑን ከሆነ ቤት ውስጥ ተውት። በሆነ ቤት ውስጥ የወደቀውን የዮሐንስን በድን ቸር የሆነች ዮና የምትባል የሄሮድስ ዕቃ ቤት ጠባቂ የመጥምቁ ዮሐንስ ደቀ መዛሙርቶች እስከወሰዱ ድረስ በክብር ቦታ አስቀመጠችው። ከዚህ በኋላ ደቀ መዛሙርቱ ሰምተው በሌሊት ሂደው የሄሮድስ ጭፍሮች እንዳይጣሏቸው ሌሊት ወስደው በድኑም በነቢዩ በኤልሳ መቃብር ውስጥ ቀበሩት። ከዚህ በኋላም ደቀ መዛሙርቱ ወደ ደብረ ዘይት ሂደው የመጥምቁ ዮሐንስን መሞት ለጌታችን ለኢየሱስ ክርስቶስ ነገሩት። ከሃዲር ጉም ሄሮድስ የጠመቀውን ወዳጁ ዮሐንስ እንደገደለው ዜናውን በሰማ ጊዜ ጌታችን ኢየሱስ ክርስቶስ በጣም አድርጎ በታላቅ ሐዘን አዘነ። ከዚያም ወደ ቅፍርናውም ሄደ። ህዝቡም፣ የአገሩም ሰዎች ሁሉ ሀዘኑን በሰሙ ጊዜ ስለ ዘመዱ የዮሐንስ መሞት ይናዘዙት ዘንድ ወደ ወደ ሄደበት ዘንድ ጌታችን ያጽናኑት ዘንድ ተከተሉት። ጌታችን ኢየሱስም ሰምቶ ስለ ዮሐንስ አዘን በታንኳው ነው ብቻውን ወደ በረሃ ሄደ። ህዝቡም ወደ በረሃ መሄዱን ሰምተው ከየመንደሩ በግር ተከተሉት። ጌታችን ኢየሱስ ክርስቶስም አይኖቹን አንስቶ ብዙ ሰዎች ወደ እርሱ ሲመጡ አየና ጌታችንም ብዙ ሰዎችን ባየ ጊዜ ራራላቸው፣ አዘነላቸው፣ ድውያኖቻቸውንም አዳነላቸው። በመሸም ጊዜ የጌታ ኢየሱስ ደቀ መዛሙርት ወደ እርሱ ቀርበው ያለንበት ቦታ በረሃ ነው፣ ሰዓቱም አልፏል። ወደ መንደር ገብተው ምግባቸውን ፈልገው ይገዙ ዘንድ ህዝቡን አሰናብታቸው አሉት። ጌታችንም ደቀ መዛሙርቱን የሚበሉትን ነገር እናንተ ስጧቸው፣ እንደ ራባቸው ሊሄዱ አይገባምና አላቸው። ደቀ መዛሙርትም ጌታችንን በዚህ በረሃ ውስጥ ለዚህ ሁሉ ህዝብ የሚሆን ምግብ ከወዴት እናገኛለን? ከሁለት አሳና ከአምስት እንጀራ በቀር ከዚህ ምንም የለንም አሉት። ወደዚህ አምጡልኝ አላቸው። እነሱም አመጡለት። ጌታችንም በመስኩ ላይ እንዲቀመጡ ሰዎችን አዘዛቸው። ያን ጊዜ አምስቱን እንጀራና ሁለቱን አሳ በእጁ ይዞ ወደ ሰማይ መለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው ደቀ መዛሙርቱም ለህዝቡ አቀረቡላቸው። ሁሉም በልተው ጠገቡና በልተው የተረፈውን ፍርፋሪ አስራ ሁለት መሶ መልተው አነሱ። የበሉትም ሰዎች ልጅና ሴቶች ሳይቆጠሩ አምስት ሺህ ሰዎች ያህል አሉ። ወዳጆች ሆይ ስለ እነዚህ ሁለት ዓሳና አምስት እንጀራ አስረዳችሁ ዘንድ እኔ ወዳለሁኝ። እነሆ ሰዎች ዘመዶቻቸው በሞቱባቸው ጊዜ እንደሚያጽናኗቸው ወዳጁና ያጠመቀው ስለሆነ ስለ ዘመዱ ዮሐንስ መሞት ያጽናኑት ዘንድ እነዚህ ሰዎች ወደ ጌታችን መጡ። እሱ ጌታችን እህል ሳይበሉ ያሰናብታቸው ዘንድ አልወደደም። ሊያጽናኑ ቢመጡ ለምን ሳይበሉ አሰናብታቸዋለሁ? አለ እና ዮሴፍ ስለ አባቱ ስለ ያዕቆብ ሞት ምጽዋት እንዳደረገና እንደሰጠ እኔም ስላጠመቀ ስለ ወዳጄ ዮሐንስ ሞት ምጽዋትን እሰጣለሁ፣ ምሕረትንም አደርጋለሁ። እውነት እውነት እላችኋለሁ ሴቶች ከወለዱት መጥምቁ ዮሐንስን የሚበልጠው የለም። ነገር ግን በሰማያት መንግስቱ በስጋ ውልደት የሚያንሰው ይበልጠዋል አላቸው። አባቶች ሆይ የሰው ፍቅር አገብሩት ወደዚህ ዓለም የመጣው የጌታችን የኢየሱስ ክርስቶስን ቸርነት ተመልከቱ። ደቀ መዛሙርቱ እህል ሳይበሉ ህዝቡን ያሰናብቱ ዘንድ በወደዱ ጊዜ በፍጥረቱ ላይ ቸር፣ መሐሪ፣ ቅርባዊ አምላካችን አዘነላቸው፣ እራራላቸው። ቸር ጠባቂ በጎቹን ይወዳልና። እነሆ ጌታችን ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ይህንን ሐዘን ይህንን መጽዋት አደረገ። ከዚህ በኋላ ኖድ ክቡር መጥምቀ መለኮት ቅዱስ ዮሐንስ አርባ አምስት ዓመት በሆነው ጊዜ እንደ መልካም እንቅልፍ ሽልብታ ከዚህ ዓለም ጻርና ጋር መከራ ሚያዝያ አሥራ አምስት ቀን አረፈ። ዕረፍቱም ዕለት የሰባቱ ሰማያት የእሳት መጋረጃዎች ግራና ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸውና በሦስትነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን ሰማዕታትን አስከትለው ወልድ፣ መንፈስ ቅዱስ ወደ መጥምቀ መለኮት ቅዱስ ዮሐንስ ዘንድ መጡ። ሊቃነ መላእክት ሁሉ በየማዕረጋቸው መጡ። ሙሴና አሮን ነቢያት ሁሉ ዳግመኛም መጡ። ዳግመኛም ክቡራን ነገስታት ዳዊት፣ ሰለሞን፣ እዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ከዚህ በኋላ የዮሐንስን ነፍስ ለመቀበል የወርቅ ጽና ይዘው ካህናቶቹ መልከጼዴቅና ስምዖን አባቱ ዘካርያስ መጡ። በራሳቸውም ላይ ከፀሐይ ከጨረቃ ከከዋክብት ይበልጥ በጣም የሚያበራ የብርሃን አክሊል ደፍተው ነበር ለሉ እግዚአብሔርም ክብር ምስጋና ቀረቡ የወርቅ ጽና ይዘው እየመጡ እያጠኑ የዮሐንስ ነፍስ ለመቀበል መጡ። የዕጣናቸውም ሽታ ከዚህ ዓለም ሽቱ ሰባት እጅ ይበልጥ ይሸት ነበር። ያን ጊዜ በዕጣኑ ማዛ ተመስጣ ነፍሱ ከስጋው ተለየች። በዚያን ዕለት የታጠነው ዕጣን ከሀያ አራቱ ካህናት ሰማይ ጣን ጋር አንዱ ሆኖ ተባበረ። መላእክት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ነቢያት ስለ መጥምቀ መለኮት ዮሐንስ ክብርና እረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊትም እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። አቤቱን የባሪያህ ነኝ የሴት ባሪያህ ልጅ ነኝ ይል ነበር። ደግመኛ ማምላክን የወለዳች በድንጋሌ ስጋ ነፍስ ስጸናች ንጽህት ክብርት የሆነች መቤታችን ቅድስ ድንግል ማርያም የመጥሙቁ ዮሐንስን ነፍስ ለመቀበል መጣች። ነቢያ ታዋር ጻርቃን ሰማታት መላእክት ሁሉ እያዩት ከክብርት መቤታችን ቅድስ ድንግል ማርያም በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አቦልድ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያ ታዋር ጻርቃን ሰማታት መላእክት እያመሰግኗቸው ወደ ሰማይ አረጉ። ነፍሱንም ከእርሳቸው ጋር አሳረጓት የተድለዋንም ገነተ በድኑንም ደቀ መዛሙርቶቹ ሽቱ አርከፍክፈው በንጹህ ግምጃ ገንዘው በነቢዩ በኤልሳዕ መቃብር ውስጥ ቀበሩት። ይቅር የሚያሰኘን ኃጢአታችንን ይቅር የሚያስተሰሪልን ይህንን ንዑድ ክቡር መጥምቁ ዮሐንስን ስለሰጡን ለአብ ለወልድ መንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድንም እናመስግነው፣ መንፈስ ቅዱስንም እናመስግነው። ለዘላለም አሜን ይሁን፣ ይደረግልን። የንዑድ የክቡር የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከት አማላጅነት ከሀገራችን ከኢትዮጵያ ጋር እንዲሁም ከዚች ቤተ መቅደስ ልጆች ሁሉ ከተንሹም ከተልቁም ጋር ይሁን እዘላለም አሜ